ጤና ይስጥልን ከኤቢሲ የሰዓቱን ዜና እንጀምራለን። አብራችሁን ሁኑ። ተመስገን በየነ ነኝ። ኢትዮጵያና ካናዳ የሁለትዮሽ ግንኙነታቸውን ይበልጥ ለማሻሻል እንደሚሰሩ አስታወቁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የካናዳውን የውጭ ጉዳይ ሚኒስትር ስቴፈን ዲዮንን በጽህፈት ቤታቸው ተቀብለው አነጋግረዋቸዋል። ጠቅላይ ሚኒስትር ኃይለማርያምና ሚስተር ዲዮን በሰላም ማስከበር በውሃ ሀብት አጠቃቀም በቢዝነስና ኢንቨስትመንት እንደዚሁም ደግሞ በወቅታዊ ጉዳዮች ዙሪያም ምክር አካሂደዋል። ኢትዮጵያ በአፍሪካ ሰላምና መረጋጋት እንዲሰፍን ከፍተኛ አስተዋጽኦ እያበረከተች መሆኗን የገለጹት ሚስተር ዲዮን የካናዳ መንግስት በሰላም ማስከበር ተልዕኮ የተሰማሩ አካላት የስልጠና እድል እንዲያ እንዳያገኙ እየሰራ መሆኑንም ተናግረዋል። በውሃ ሀብት አጠቃቀም ዙሪያም እንዲሁ ካናዳ በዘርፉ የሚሰሩ ባለሙያዎቿን በመጠቀም በኢትዮጵያ የተሻለ የውሃ አጠቃቀም እንዲኖር ድጋፍ ታደርጋለችውም ብለዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው ኢትዮጵያ ከካናዳ ጋር በትብብር ለመስራት ያላትን ፍላጎት ገልጸዋል። ምቹ የኢንቨስትመንት አማራጭ መኖሩን ጠቅሰው የካናዳ ባለሀብቶች በኢትዮጵያ መዋለ ንዋያቸውን ቢያፈሱ ተጠቃሚ እንደሚሆኑም ተናግረዋል። ከኢትዮጵያ ወቅታዊ ሁኔታ ጋር ተያይዞ ሀገሪቱ የአስቸኳይ ጊዜ አዋጅ ማውጣቷን የገለጹት ጠቅላይ ሚኒስትር ኃይለማርያም ለዜጎች ሰብአዊ መብት አያያዝ ትልቅ ትኩረት በመስጠት ለመስጠት የአዋጁን ተፈጻሚነት የሚከታተል መርማሪ ቡድን ተቋቁሞ እየተሰራ መሆኑን መናገራቸውን ውይይቱን የተከታተሉት የአሜሪካ ጉዳዮች ዳይሬክተር ጀኔራል አምባሳደር ተበጀ በረሃ መግለጻቸውን የዘገበችው ሪፖርተራችን አልጋነሽ ተካናት። ይህ በእንዲህ እንዳለ ኢትዮጵያና ካናዳ በንግድ በኢንቨስትመንትና በሌሎች ዘርፎች ያላቸውን ግንኙነት ይበልጥ ለማጠናከር ተስማሙ። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነ ገበየው የካናዳቻቸውን በጽህፈት ቤታቸው ተቀብለው አነጋግሯል። አለማየሁ ታደለ። በኢትዮጵያ ይፋዊ የስራ ጉብኝት ለማድረግ አዲስ አበባ የሚገኙት የካናዳ ውጭ ጉዳይ ሚኒስትር ስቴፋን ዲዮን የሁለቱ ሀገራት ግንኙነት ወደ ላቀ ደረጃ መሸጋገሩን ገልጸዋል። ኢትዮጵያ ለቀጣናውና ለአህጉሪቱ ሰላምና መረጋጋት እየተጫወተች ያለው ሚና ያደነቁት የውጭ ጉዳይ ሚኒስትሩ ስቴፋን ዲዮን በቀጣይም ከኢትዮጵያ ጋር በተለያዩ ዘርፎች ያለውን ትብብር ለማሳደግ እንደሚሰሩ ተናግረዋል። ኢትዮጵያ በዓለም ፈጣን የኢኮኖሚ እድገት እያስመዘገበች ያለች አገር መሆኗ እንዲሁም ለቀጠናውና ለአህጉሪቱ ሰላም እያበረከተች ያለው አስተዋጽኦን እናደንቃለን። በኢትዮጵያ በመካሄድ ላይ ያለው የዲሞክራሲያዊ ስርዓት ግንባታ ሂደት እንዲጠናከር ድጋፋችንን እንሰጣለን። በቴክኖሎጂ ሽግግር፣ በውሃ ሀብት ልማትና በአካባቢ ጥበቃ ላይ በትብብር እንሰራለን። የካናዳ ባለሀብቶች በኢትዮጵያ መዋለ ንዋያቸውን እንዲያፈሱም የበኩላችንን ጥረት እናደርጋለን። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው በበኩላቸው የሁለቱ ሀገራት ግንኙነት ከግማሽ ምዕተ ዓመት በላይ ያስቆጠረ እና ታሪካዊ መሆኑን ገልጸው ሁለቱ ሀገራት በንግድ በኢንቨስትመንትና በሌሎች ዘርፎች የበለጠ ተሳስሮ ለመስራት መስማማታቸውን ተናግረዋል። በተለያዩ ዘርፎች በኢኮኖሚ ግንኙነት፣ በቴክኒክ ላይ ሰፊ ስራዎች ሲሰሩ ቆይተዋል። በተጨማሪም በአፍሪካ ውስጥ በሰላም ማስከበር ውስጥ ካናዳ የምትጫወተው ሚና በጋራ አብረን እየሰራና ያለ ነው በበርካታ ሁኔታዎች ደግሞ አሁን ወደፊት አብረን እንደምንሰራ ከውጭ ጉዳይ ሚኒስትሩ ጋር ተስማምተናል። የጋራ ጉዳዮቻችንን፣ የሀገራችንን ብሔራዊ ጥቅሞች በጋራ ወደፊት ለማራመድ ተስማምተናል። ኢትዮጵያ በተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል መሆኗን ያስታወሱት የካናዳው የውጭ ጉዳይ ሚኒስትር ስቴፋኒ ዲዮን በዓለም አቀፍ መድረኮች በጋራ ለመስራት ፍላጎት እንዳላቸውም ተናግረዋል። ካናዳ ለኢትዮጵያ ከፍተኛ ሰብዓዊ እርዳታ ከሚያደርጉ ሀገራት መካከል አንዷ ናት። በአሁኑ ወቅት በርካታ የካናዳ ባለሀብቶች በኢትዮጵያ የፖታሽ ምርት ላይ ተሰማርተዋል። የአስቸኳይ ጊዜ አዋጁን ተከትሎ አዋጁ በሚያስጠይቃቸው የተለያዩ ወንጀሎች የተጠረጠሩ ከ11600 በላይ ግለሰቦች በቁጥጥር ስር መዋላቸውን የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ይፋ አደረገ። ቦርዱ በሰጠው መግለጫ የተጠጣሪዎች ስም ዝርዝርና የታሰሩባቸው ማዕከላት ከነገ ህዳር 3 ጀምሮ ለክልሎች ተልኮ የተጠጣሪዎች ወገኖች እንዲጎበኟቸው ይደረጋል ነው የተባለው። መግለጫውን የተከታተለው ጥላውን ካሳ ነው እንደሚከተለው አዘጋጅቶታል። በተለያዩ የሀገሪቱ ክፍሎች ጸረ ሰላም ኃይሎች ባስነሱት ውከትና ብጥብጥ የህዝብ ሰላምና ጸጥታ በማናጋት በተለመደው የህግ ማስከበር ስርዓት መረጋጋት ሊፈጠር ባለመቻሉ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ ማውጣቱ ይታወቃል። አዋጁን ተከትሎ የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ሰይሞ ቦርዱን በህገ መንግስቱ የጣሉበትን ኃላፊነቶች መወጣት ጀምሯል። ከእነዚህ ተግባራት አንዱ በህገ መንግስቱ አንቀጽ 93 ንዑስ ቁጥር 6 የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርዱ በአስቸኳይ ጊዜ አዋጅ ምክንያት የታሰሩትን ግለሰቦች ስም በአንድ ወር ጊዜ ውስጥ ይፋ ማድረግና የታሰሩበት ምክንያት መግለጽ የሚለውን መፈጸሙን ቦርዱ በሰጠው መግለጫ አስታውቋል። በዚህ መሰረት በአንድ ወር ጊዜ ውስጥ በ በአዋሽ በጡላ ላይ አላጌ፣ ባህር ዳር እንዲሹም አዲስ አበባን ጨምሮ በዲላና ይርጋለም በወንጀል ድርጊቶች የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ በሰጠው መግለጫ ይፋ አድርጓል። በአጠቃላይ ወንድ አስራ አንድ ሺህ ሁለት መቶ ስልሳ ሴት ሶስት መቶ አርባ ሰባት በድምሩ አስራ አንድ ሺህ ስድስት መቶ ሰባት ታሳሪዎች በእነዚህ ማዕከላት ይገኛሉ። ተጠርጣሪዎቹ በቁጥጥር ስር እንዲውሉ ያደረጉ ምክንያቶችንም ቦርዱ ዘርዝሯል። አንደኛ ሁከት መፍጠር ነው። ሁለተኛ የግለሰብ ቤት፣ ህዝባዊና መንግስታዊ አገልግሎት ሰጪ ተቋማት የማቃጠልና ኢንቨስትመንትን በማውደም ላይ እንቅስቃሴ ያደረጉ ናቸው። በሌላ በኩል የመንግስት የህዝብና ግለሰቦች ንብረት ከማውደም ከመዝረፍ እስከ ማውደም የሄዱበት ሁኔታ ነው ያለው በሌላ በኩል ማህበራዊ አገልግሎቶች እንዲቋረጡ ማድረግ ነው ትራንስፖርት አገልግሎት እንዲቋረጥ በማድረግ በሌላ በኩል ጥቃት ማድረስ ነው ይህ በጸጥታ ኃይልም ኃይሎች ላይ በጦር መሳሪያ በመደገብ ማለትም ቦምብ በመሆኑ ወር ሌሎች የጦር መሳሪያዎችን በመጠቀም ጥቃት የማድረስ ሁኔታ አለ። ብሔራዊ ባንዲራ በመቅደድ እና በማቃጠል የአሸባሪ ድርጅቶችን ባንዲራ ማውለብለብ፣ የአሸባሪ ኃይሎችን የሽብር ቅስቀሳ መልእክቶችን ማሰራጨት በመሳሰሉ ተግባር ላይ ተሰማሯሉ። በሌላ በኩል ሕገወጥ የጦር መሳሪያ መነገድ እና ማዘዋወል ከዛም ባለፈ ለጸረ ሰላም ኃይሎች በማሳለፍ ጸጥታ እንዲደፈርስ የተደረገበት ሁኔታ ነው አለ። ተጠርጣሪዎቹ አሁን የሚገኙባቸው ማዕከላት ከሚኖሩባቸው አካባቢዎች እየራቁ አለመሆኑንም ቦርዱ ገልጿል። የተጠርጣሪዎችን ስምና የሚገኙባቸው ማዕከላት ቦርዱ ለየክልል መስተዳድሮች እንደሚልክም ተገልጿል። ጀምሮ ወደ የክልሎቹ የሚሄድበት ሁኔታ ነው የሚፈጠረው። ከዛ በኋላ ክልሎች ለወረዳዎች እንዲሰራጩ ያደርጋሉ። ህብረተሰቡ ካየበት ጊዜ ጀምሮ ቤተሰቡ ወይም ልጁ ባለቤቷም ቢሆን የታሰረበትን ቦታ የታሳሪን ቦታ አውቆ ከዛ በኋላ የታሳሪውን ሁኔታ መጠየቅ ይችላል ማለት ነው። ቦርዱ በቀጣይ የተጠርጣሪዎችን አያያዝ እና ተያያዥ ጉዳዮችን ያካተተ መረጃ አጠናቅሮ ይፋ እንደሚያደርግም ተጠቅሷል። ለህዳሴው ጉዞ ውስጣዊ እንቅፋት የሆነውን ችግር ለመፍታት ጥልቅ ተሀድሶ ተጠናክሮ መቀጠሉን መንግስት አስታወቀ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሳምንታዊ የአቋም መግለጫው እንዳለው መንግስት በጥልቀት የመታደስ እንቅስቃሴውን ደረጃ በደረጃ እያሰፋና ትርጉም ወዳለው ደረጃ ከፍ እያደረገ ይገኛል። የፌዴራል መንግስት አዲሱ ካቢኔም ኃላፊነቱን ተረክቦ ስራውን መጀመሩን ገልጿል። ክልላዊ ብሔራዊ መንግስታትም ተመሳሳይ ዝግጅት በማድረግ ላይ መሆናቸውንም እንዲሁ የመልካም አስተዳደር ችግርን የሚፈታ ህዝብ አገልጋይ መዋቅር ዳግም ለመፍጠር ይጥራልን ብሏል። ህብረተሰቡም ከመንግስት ጎን በመቆም የሚያሳዩትን አጋርነት አጠናክሮ እንዲቀጥሉም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሳምንት ያቋ መግለጫው ጥሪውን አስተላልፏል። የብሔር አማራ ዴሞክራሲያዊ ንቅናቄ ባህዴን ስልጣንን ለግል ጥቅም የመዋል አዝማሚያና የመልካም አስተዳደር ችግሮችን ለመፍታት ህብረተሰቡን ያሳተፈ ንቅናቄ እያካሄደ መሆኑ አስታወቀ። ድርጅቱ እያካሄደ ባለው የታድሶ ንቅናቄ ጥፋተኛ ሆነው በተገኙ አመራሮች እርምጃ እወስዳለሁም ያለው ሰለሞን ጸጋዬ ከባህር ዳር ዝርዝራለሁ። የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን በጥልቀት የመታደስ ጉዞውን በክልሉ የተለያዩ ዞኖችና ከተሞች በማከናወን ላይ ነው። በምዕራብ ጎጃም ዞንም የተሃድሶ ንቅናቄ በመካሄድ ላይ ነው። መድረኩን የመሩት የብአዴን ማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ አቶ አለምነው መኮንን ስልጣንን ለግል ጥቅም የማዋል አዝማሚያና የመልካም አስተዳደር ችግሮች የብአዴን የወቅቱ ፈተናዎች ናቸው ብለዋል። አቶ አለምነው የንቅናቄ መድረኮቹ እነዚህን ችግሮች ለመቅረፍ አይነተኛ ሚና እንዳላቸው ገልጸዋል። በአዴን ያለፉ አመታትን ስኬቶች የበለጠ አጠናክሮ ጥሩ ጥሩ ስራዎችን አሳድጎና በልጽጎ በአንጻሩ ተፈልፍለው የተለዩ መሰረታዊ ድክመቶች እና የድክመቶቹ መንስኤ ህዝባዊ ኃላፊነትንና ህዝባዊ ስልጣንን ለህዝባዊ አገልግሎት ካለመዋል ጋር የተያያዙ ለራስ ፍላጎትና ለራስ ጥቅም የመዋል ዝንባሌ ጋር የተያዙ ድክመቶች እንደሆኑና እነዚህ በአግባቡና በቀጣይነት መፈታት እንዳለባቸው መስተካከል እንዳለባቸው ወስኖ በትግል ጎዳና ላይ ነው ያለው። አሁን እየተካሄደ ያለውን በጥልቀት የመታደስ ንቅናቄ ወደ ታች በማውረድ ተጠናክሮ እንደሚቀጥልም አቶ አለምነው አስረድተዋል። ድርጅታችን የለያቸውን በጥልቀት የመታደስ ንቅናቄ ሂደቶች በአመራሩ ክልል ውስጥ ናቸው እስካሁን ያሉት ወደ መላ አባላት እና ከዛም አልፎ ተርፎ ወደ ህብረተሰቡ በማድረስ መላ የልማት ሀይሎች ጋር መግባባት እና ድምዳሜ የመድረስ ሂደት ነው ያለው። በባህር ዳር ከተማ አስተዳደር የሚገኙ አመራሮችም የታድሶ ንቅናቄ በማካሄድ ላይ ናቸው። የባህዴን ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ጀንበር በታድሶ ንቅናቄው ሂደት በሚደረግ ግምገማ በክልሉም ሆነ በከተማ አስተዳደሩ ጥፋተኛ ሆነው የተገኙ አመራሮች ላይ እርምጃ እንደሚወሰድ አስረድተዋል። ያጠፉ አመራሮች እንደ ጥፋታቸው ተጠያቂ ይሆናሉ። በክልል ደረጃ ባካሄድ ናቸው ግምገማዎች ተጠያቂ ሆኗሉ፣ ከአመራርነታቸው የወረዷሉ፣ ማስጠንቀቂያ ቅጣት ተሰጣቸዋሉ፣ እንደየ ጥፋቱ ነው። እንግዲህ በህግ ድረስ የሚጠየቅ ካለ በህግም ሊጠየቅ ይችላል። የዘንድሮ የባህዴን ሰላሳ ስድስተኛ ዓመት የምስረታ በዓል በመጪው ህዳር 11 2009 በውይይትና በስራ ታስቦ እንደሚከበር የድርጅቱ ማዕከላዊ ኮሚቴ ጽህፈት ቤት ገልጿል። ለኢቢሲ ሰለሞን ጸጋዬ ባህር ዳር። በወላይታ ዞን የሚገኙ አርሶ አደሮች የደረሰ የምህር ወቅት ሰብላቸውን እየሰበሰቡ ነው። በዞኑ በተያዘው የምህር ወቅት ከአምስት ሚሊዮን ኩንታል በላይ ምርት እንደሚገኝም ነው የዞኑ እርሻና ተፈጥሮ ሀብት ልማት መምሪያ አስታወቀው። ዮሐንስ ፍስሐ በወላይታ ዞን ሶዶ ዙሪያ ወረዳ ዋጃ ቄሮ ቀበሌ ላይ ተገኝተናል። በዚህ ቀበሌ አርሶ አደሮቹ ለወራት የለፉበትን የጤፍ ማሳቸውን እየሰበሰቡ ደርሰናል። በዋጃ ቄሮ ቀበሌ በላባቸው ደክመው ከአረምና ዋግ ሰብላቸውን ተከላክለው ለፍሬ በቃላቸው የጤፍ ሰብላቸው የልፋታቸውን አጸፋ ሊቸራቸው አጭዳ ላይ ደርሷል። አርሶ አደሮቹም በህብረ ዝማሬ ቀየው ዜማ ታጅበው በደቦ አጭዳውን ተያይዘውታል። በተያዘው የመኸር ወቅት አርሶ አደሮቹ የተሻለ ምርጥ ዘርና አስፈላጊውን የባለሙያ እገዛ በተገቢው መንገድ ማግኘታቸው ደግሞ ዘንድሮ ብዙ ምርት እንዲጠብቁ ተስፋ ሰጥቷቸዋል። እኛ በባህላዊ መንገድ በቢተና ስንዘራ ቆይተናል። አሁን ግን ከፍተኛ ለውጥ አለ። ያው ባለሙያዎች በሚያስተምሩ አቅጣጫ ትምህርቱን ተቀብለን ወደ መስመር ገብተናል። ግብርና ባለሙያ ከቀበሌ ዘር ወስደን ድሮ የነበረውን የራሳችን ዘር ትተን አሁን የመጣውን ዘር ስንዘራ በአቋቋሙም የተለየ ነው። መስመሩም ራሱ አይወጥቅም፣ ለዝናብም ተጋላጭ። አምና ግን እንትን ዘር 20 ኩንታል ነው ያገኘሁት። አሁን ግን አርባ ኩንታል ለማግኘት እቅዳለን። ዝናብ እንደሚታ ቶሎ ቶሎ ጨርሰን በህብረት አምስት ለአንድ ሆነን ለመጨረስ በአራት በአምስት ቀን ነው የጀመር ነው አሁን ሊያልቅ ለሶስት ቀን ቀርቷል። የዋጃ ቄሮ ቀበሌ የአርሶ አደሮች የዘንድሮ ምርት ከራስ ፍጆት አልፎ ለገበያ የሚቀርብ ስለመሆኑ እምነታቸውም የጸና ነው። ድሮ እኛ ከአንድ ሄክታር ከወጪ ቀሪ አንድ ሁለት ኩንታል ነው ለገበያ የምናቀርበው። አሁን ግን በጣም በተለየ ሁኔታ እኔ አሁን ከአንድ ሄክታር ወደ 15 ኩንታል እስከ 20 ወደ ገበያ ለማቅረብ እድል አለኝ። ከዚህ በፊት ለቤት ብቻ ነው የምጠቀመው፣ ግን ዘንድሮ ለገበያ አወጣሉ ብዬ ነው ብዙ ነገር የሚያስቡ። እዚህ ዋጃ ቂሮ ቀበሌ ላይ በመስመር ተዘርቶ እየታጨደ ካገኘ ነው የጤፍ ማሳ። ትንሽ ፈቀቅ ብሎ ማለት ነው በብተና የተዘራ የጤፍ ማሳ አግኝተናል። ለመሆኑ በብተና የተዘራውና በመስመር የተዘራው የጤፍ ማሳ ልዩነቱ ምንድን ነው? አይማ ለኦፋየ ለኦተነ ድሮ በተለመደ ብተና ነው፣ በዚህ ብተና ነው የሚዘራው። በብተና ስለዘርኩት ያው መቀነሱ ማውቃለሁ። አርሶ አደር ጃይቦ ጃምቦ ዘንድሮ ማሳውን በብተና ዘርቶ ምርት ይቀንስብኛል ብሎ ስጋት ቢገባውም በመጪው ጊዜ ማሳውን በመስመር በመዝራት እንደ ሌሎች ጓደኞቹ ብዙ ምርት ለማግኘት ተስፋን ሰንቋል። እንደኛ ለምን አንተ መስመር አልደርክም? ውጤታማ የኛ ውጤት ይበዛል ብሎ እየመከሩ ነው ጓደኞቹ። እንደዛ እየመከሩ ነበር። ስለዚህ እኔም ለወደፊት እቅዱ ያው እንደነሱ በመስመር እዘራለሁ ብዬ ያቅ ዞን እርሻና ተፈጥሮ ሀብት ልማት የሰብል ባለሙያ አቶ ማቴዎስ ጦና ዘንድሮ የአየር ንብረት ሁኔታው ለሰብል ምቹ መሆኑና አርሶ አደሩ ተገቢውን ድጋፍና ክትትል ከባለሙያ ማግኘቱ ካለፉት ዓመታት በተሻለ በዞኑ ከፍተኛ መጠን ያለው ምርት እንዲጠበቅ ያድርጎታል ብለዋል። በልግ ላይ በጣም ነው የተጎደነውና በጣም የተጎደነበት ሁኔታ ነው ያለው። ዘንድሮ ግን መህር ላይ ስናየው ያንን የሚያካክስ አይነት ምርት ነው አሁን የምንጠብቀው እና ወደ አምስት ሚሊዮን ሶስት መቶ ሰላሳ ዘጠኝ ሺህ ሰላሳ ሶስት ኩንታል እናገኛለን ብለን ነው ያቀድነው። እንደዚሁ በትግራይ ክልል የቆላ ተንቤን ወረዳ አርሶ አደሮች ደግሞ በመስኖ ተጠቅመው በአመት ሶስት ጊዜ የተለያዩ ምርቶችን በማምረት ተጠቃሚ እየሆኑ እንደሚገኙ ነው የተናገሩት። አርሶ አደሮቹ ምርት ካመረቱ በኋላ በገበያ ጦት እንዳይቸገሩ ደግሞ የወረዳው ግብርናና ገጠር ልማት ጽሕፈት ቤት የገበያ ትስር ፈጥር ያለው ብሏል። ተስፋዬ ለሜሳ ዝርዝሩን አዘጋጅቷል። የቆላ ተንቤን ግብርናና ገጠር ልማት ጽሕፈት ቤት መረጃ እንደሚያመለክተው አሁን እኔ የምገኝበት የአድሃ ቀበሌ 900 ሄክታር መሬት በመስኖ ይለማል። ከዚህም 1400 የሚሆኑ የአካባቢው አርሶ አደሮች ከዚህ መስኖ ተጠቃሚ ናቸው። በቆላ ተንቤን ወረዳ የሚገኙ አርሶ አደሮችን በመስኖ እየተጠቀሙ በአመት እስከ ሶስት ጊዜ እያመረቱ እንደሚገኙም ነው የሚናገሩት። ለዋዓት መስኖ ካብ ክልተ ሽሕ በመስኖ ማልማት የጀመርኩት በሎች ስድስት ዓመተ ምህረት ነው። ከዛን ጊዜ ጀምሮ በአመት ሶስት እያመረትኩ ውጤታማ ሆኛለሁ። ከዛ በፊት ግን ዝናብ እየጠበቅኩ በአመት አንዴ ብቻ ነበር የማመርተው። ቋሚ ተክሊ ዘመናዊ ሆነ ፍረ ኮሚደሮ ቋሚ ተክሎችን ቲማቲም፣ ሽንኩርት፣ በርበሬ፣ ብርቱካን መስኖ ተጠቅሜ እያመረትኩ ነው። ውጤቱም በጣም ጥሩ ነው። ኑሬም ከጊዜ ወደ ጊዜ የተሻሻለ ነው። በአካባቢው በዋናነት ብርቱካን፣ ማንጎ፣ በቆሎና በርበሬ ይመረታል። የወረዳው ግብርናና ገጠር ልማት ጽፈት ቤት በፈጠረላቸው የገበያ ትስስርም የሚገባቸውን ዋጋ እያገኙ ነው። ዕዳጋ ጽቡቅ እዩ ነሩ ዘንድሮ ገበያው በጣም ጥሩ ነበር። አንድ ኪሎ ብርቱካን እስከ 14 ብር እንሸጣለን። እዚህ ድረስ መጥተው ስለሚገዙንም ተጠቃሚነን ነን ናን ህጎለን ግምት ዕዳጋ እኛ ይጎልብናል ብለን የምናስበው የገበያ ሁኔታ ነበር። ነገር ግን ተጠቃሚ ይሆነናል። ግን አሁንም ሙሉ በሙሉ ተጠቃሚ ነን ማለት አይቻልም። ይህ ወደፊት ቢስተካከል ጥሩ ነው። የቆላ ተምቤን ግብርናና ገጠር ልማት ጽህፈት ቤት የመስኖ የስራ ሂደት አስተባባሪ አቶ ፍትሃ ነገስት መረሳ በበኩላቸው አርሶ አደሩ ከምርቱ ይበልጥ የዋጋ ተጠቃሚ እንዲሆን እየተሰራ ነው ብለዋል። እዚህ ያሉ ገበሬዎች በህብረት ስራ ማህበራት እየተደራጁ ናቸው ማለት ነው። አሁን እነዚህ የህብረት ስራ ማህበራት የተደራጁ ከወረዳም የህብረት ስራ የስራ ሂደት አለ። ገበያ መስተስራት ስራ ያለው ማለት ነው እዛ ከወረዳ እየመጡ ማለት ነው። ከሌሎች ባለሀብቶችና ከሌሎች ነጋዴዎች እያስተሳሰሩ እዚህ በተለይ አሁን ደግሞ መንገዱ ስላለ፣ በዚህ ከሀውዜን የመጣ መንገድ አስፋልት አለ። ስለዚህ ነጋዴዎች እዚህ መጥተው በረከሰ ዋጋ እንዳይሸጡ የገበያም እንዴት መይጋ ማለት መቀሌ፣ ስንት እንዳለ አድዋ፣ ሽሬ ከዚ ወደ እስከዛ ስለሚሄድ ከዚህ የሚፈራው ማለት ብርቱካን ነው፣ በቃሪያ መልክ ነው። ወደዛ ስለሚሄድ ስንት እንዳለ የገበያ ጥናት ተጠንቶ ገበሬው እንዲያውቅ ማለት ነው። ሳያውቅ ማለት ድሮ ይህንን እንትን አያገኘው ነበር።